ጋ ዛሬ ስቀሻል ነገ ታስለቅስሻለች ይላል እበት እበት ኧረ እኮ ምን ያባክና ነው ምን ያደ ዲቦራ ግርም የሚለኝ ማለት ነው ግርም የሚለኝ ሰው በስድብ የሚማረር ይመስላችኋል እኔ አሁን ዲቦራ እግዚአብሔር ምስክሬ ነው በፊት በፊት አንዳንዴ ግድ አይሰጠኝም ገባች ስመጣ ምናም ግ አይሰጠ። አሁን የድሮ ቪዲዮዎች ምናም ብታያቸው እኔ አይምሮ የምንድነው የፖለቲካ ምናም ስለነበር ግድ አይሰጠኝ፣ ሜካብ ተቀባውም በቃ ግድ አይሰጠኝም ነበር። አሁን ግን ቤታ እን እንደዚህ ለበሰ እንዲያደረገ ሲ ይሄን የሚያቃጥላቸው ሞር ራሴን ከበፊቱ እንደምጠብቅ የበለጠ እየጠበኩ ነው የሚሄደው። ማርያምን ነው ምን ለምን ባድ ወይን ባድ ወይን በሶልዲ ሳንቲም አልቀረ ለራሴ እያወጣ እያሳበድኩ ማሳያቸው ይሄን የሚያቃጥላቸው እና ሌሎቹን አሳብደዋል ግባሽ፣ አሳብደዋል፣ አንጨጭሯል፣ አሰጥ፣ እንደዛ ነው። አታርጉኝ። እኔን የሚያስለቅሰኝ የምወደው ሰው ብቻ እንጂ ለማንም ቆሾ ቆምበረ፣ እኔ ለማንም ማዝን አንገቴ የሚደፋ አይደለም። እቀጠቅጥሻለሁ። አዳነ ህብረት፣ ማን አባታችንና ነው ሰው የምታስፈራሩት? ዲቦራ መናገር፣ ዲቦራ እኮ ስለማትናገር ነው። አህዮች ሰውን አስለቅሳል። ማንም ሰው እኮ መናገር ይችላል። ጥንባታ ከርሳ ማጋሰስ